ዘረ በእርሱ ደረጃ የተገኘ ተከላካይ ፈልጎ ለማግኘት ያስቸግራል። የቢጫ ካርድ ቅድም በአደገኛ ሸርተቴ ያስተዋል ነው መላኩ ኤሊያስ በዚህኛው አጋጣሚ ግን ከቢጫ ካርዱ አላመለጠም። በውድድር ዘመኑ ሁለተኛ ቢጫ ካርዱ ነው መላኩ ኤሊያስ የቀድሞ አርባ ምንጭ ተጫዋች ዘንድሮ የኢትዮጵያ ንግድ ባንክን የተቀላቀለው እንግዲህ በጨዋታው ላይ የቢጫ ካርድ የተመለከተ ሁለተኛው ተጫዋች ሆኗል። ሁለቱም በኢትዮጵያ ንግድ ባንክ በኩል የመጡ ናቸው። ያሲን ጀማል ቀዳሚው፣ መላኩ ኤልያስ ተከታዩ ነው። በድጋሚ መስዑድ ነው። ይህኛውንም ኃላፊነት የወሰደው አስቻለው ታመነ። አህመድ ረሺድ በግራ በኩል፣ በድጋሚ አብዱልሰላም የሱፍ፣ ብሩክ በጣም በተረጋጋ መልኩ ያሲን ጀማል ጥሩ አንድ ሁለት ድፍረት የቀላቀለ በድጋሚ ወደ ኋላ መላኩ ኤልያስ ያሲን ጀማል ጥሩ አንድ ሁለት እቅድ ያለው ፍላጎት ያለው በጨዋታው የበዛው ኳስ ቅብብል የነበረበት አዲስ ግዴ ኦ ከፍሬው ጋር ተፋልሞ ነበር። ብሩ ከማግኘቱ በፊት አንዳንድ ጣልቃ ገብነቶች ከጣልቃ ገብነትም ይገዝፋሉ። አህመድ ረሺድ ያንን ነው አሁን ማድረግ የቻለው። አስቻለው ታመነ ፍልሚያውን አሸንፏል፣ ጥፋትም አሸንፏል። የአህመድ ረሺድ ጣልቃ ገብነት ምናልባት እንደ ጎል ሊቆጠር ይችላል። ምክንያቱም ብሩክ ብፁዓምላክ ቀጥታ ወደ ጎል ቢመታው ፍሬው አልተገኘም ነበርና፣ በቀኝ በኩል ያሬድ ያሬድ ወደኋላ መልሷል። ኳሱ ድጋሚ ሰላማዊ በሆነ መልኩ ፍሰቱ እንዲቀጥል ጀሚል ያቆብን አግኝቷል። ከዚህ ቀደም አርባ አምስት የጨዋታ ደቂቃዎችን ብቻ ነበር ያገኘው ጀሚል ያቆብ፣ ዛሬ ግን በቋሚነት ጀምሯል። የጨዋታው መቀዛቀዝ ትንሽ የጨመረ ግለት ካለው በስተቶች በመጡ ኳሶች እንጂ አንደኛው ቡድን በሰራው አስደናቂ ቢልዳፕ አይደለም። በድጋሚ ሳይሞን ፒተርን በሚገባ አግኝቶታል። መስፍን ዋሼ። ሳይሞን ፒተር ያንድ ለአንድ ግንኙነቱን ከአብዱል ሰላም የሱፍ ጋር አሸነፈው። አንዴም ሁለቴ። አህመድ ረሺድ በድጋሚ ሌላ ጥራት ያለው የመከላከል እንቅስቃሴ፣ ሌላ አስደናቂ ሸርተቴ። የመጀመሪያው ማዕዘን ምት በኢትዮጵያ ንግድ ባንክ በኩል ሳይሞን ፒተር ግን አብዱል ሰላም የሱፍን እንደዋዛ እንደ ቀልድ ነበር ያሸነፈው መስፍን ዋሽ የመጀመሪያውን የማዘን ምት በእርሱ እግር ትሻማለች። ስድስት ተጫዋቾች ይሄን ፍልሚያ ለማሸነፍ ገብተዋል። መላኩ ኤልያስ፣ እንዳለ ዮሐንስ ራሱ ሳይመን ፒተር አዲስ ግደይን ጨምሮ የተሻገረውን ኳስ አስጨናቂ ጸጋይ በጭንቅላት አሸንፏል። ግን ማሸነፍ ብቻ ነው፣ ከኢላማው በብዙ የራቀ ነው። ሰላሳ ደቂቃዎች ጎል በናፍቆት ጎል በህል ማለም ቶሎ ሊመጡበት ያልቻለ አጋጣሚ። አስቻለው ታመነ በልምድ ከታሹቱ መካከል ነው። በዚህ ቡድን እንደ አስራቱ እንጂ አይነት ሌላ በልምድ የፈረጠመ ተጫዋች አለ። የኢትዮጵያ ፕሪሚየር ሊግን በሚገባ የሚረዳ አህመድ ረሺድ ሌላኛው ስም ነው። እንደ የብስራ ሙልጌታ ብዙም የውጭ ተጫዋች ስም ሲሰጣቸው ምቾት ባይሰጠኝም በቤቱ የሚል ተቀጽላ አለው። አብስራ እዚህ ቡድን ውስጥ አሉ። አቡበከር ሻሚል፣ መሐመድ ኑር፣ ናስር አብዲሳ፣ ጀማል መስዑድ፣ መሐመድ ዚ የገዘፉ ስም አላቸው። መስዑድ መሐመድ በከባድ ጉዳት በኢትዮ ኤሌክትሪክ ርቆ፣ ከዛ በኋላ የቡድኑ ዶክተር ወጌሻው ይሳቅ ነበረ። ወደ ኢትዮጵያ ቡና አምኖ አለው ብለው ሰደው፣ ከዛ በኋላ ግን ለኢትዮጵያ እግር ኳስ ታሪክ ሄሪቴጅ ሆኖ የቀጠለ ተጫዋች ነው። ሳይሞን ፒተር በቀላሉ ሶስት ተጫዋቾችን የመቀነስ እድል ነበረው። ማመሩን ራስር በጥልቀት መጥቶ ኋላ ላይ ረዥም ኳስ ገነዘው በቀላሉ ከመስፍን አላለፈችም። ኳስ ብሩክ ብሩክ ለመስፍን መስፍን ኋላ ላይ ለአስጨናቂ አስጨናቂ፣ ምናልባት ከተስፋዬ ታምራት ያለውን አደጋ ያሸተተ አይመስልም። ያሲን ጀማል ኳሱን ወደ አስጀምሯል። ብሩክ ብሩክ ብጹ አምላክ ባሳለፍን ውድድር ዘመን በደሴ ቆንጆ ቆይታ እንደነበረው አውግቻችኋለሁ። ይሄ ተጫዋች ቡድኑ ኔጌሌ ያርሲን ገጥሞ 1 ለ0 ሲሸነፍ ኢብሳ በፍቃዱ ብቸኛው አንጎል ሲያስቆጥር በጨዋታው ላይ እጅግ አስደናቂ ሁለት የመጨረሻ ኳሶችን አምክኗል። የአጋጣሚ አጋጣሚ አሰልጣኝ ቱሉ ደስታና ኔጌሌ ያርሲን ወደ 2018 ሲቢ የኢትዮጵያ ፕሪሚየር ሊግ ሲያሻገር ደሴ ከተማን 90ኛ ዓመቱን በሊግ ለመደገስ ያሰበው ደሴ ከተማን ግን ዳግም በከፍተኛ ልዩ እንዲቀር ካደረጉ አጋጣሚዎች መካከል አንደኛው ነው። እርግጥ ነው ብዙ የሚያመክ ነው። ዘካርያስ ፍቅሬ በሻሸመኔ ከተማ የሚጫወተው ዘካርያስ ፍቅሬ በርካታ ኳሶችን ሲያመክን የነበረው ተጫዋች ነው። እዛ ቡድን ውስጥ በኔ እምነት በሰውነት ደቀቅ ያለው፣ በጨዋታ ሂደት ግን ግዙፉ ሰፈራ ላይ በሀዲያ ሆሳና አማካይ ክፍል ላይ መጣ ተጫዋች ነው። አዲስ ግዴ በግድ የቢጫ ካርድ ወስዷል። ሶስተኛ ቢጫ ካርድ በዚህ ቡድን እንግዲህ በእግር ኳስ ተርሙ አርጊውመንት በሚባለው ሁኔታ ነው ይሄን ቢጫ ካርድ የወሰደው። አንዳንድ ተጫዋቾች በማይለውጡት ውሳኔ፣ ዳኛን በማያስቀይሩት ውሳኔ ተረጋግተው ቢያልፉ መርጣለሁ። ይሄ ቅጣት መታደገኛ አይደለም፣ ማለፍ ይችል ነበር። አዲስ ግዴ የበዛ ንግግር ተናግረሃኛል፣ ወደ ቢጫ ካርድ ወስዶታል። ተስፋዬ ታምራት በሚገባ ተከላክሎታል። በድጋሚ ዘላለም አበበ ኳስ የማሸነፍ እድል ያገኘው ተጫዋች ነው። ዘላለም አበበ በጅማ አሳልፎ ያውቃል። ዘላለም አበበ ጥሩ አንድ ሁለት። በድሬዳዋ ከተማ በኩል ረጅም ኳስ ለጎል አይመስለኝም። በእርግጠኝነት ማሀመድ ኑር ናስር፣ ኦ ከጨዋታ ውጭ ሆኗል። ግን ደግሞ የያሲን ጀማልን ሸርተቴ አለማድነቅ ንፉግነት ነው። ኳስ ከጨዋታ ውጭ ቢሆንም ማሀመድ ኑር ናስር በውድድር ዘመኑ ሁለተኛ ጎሉን እንዳያስቆጥር ተግዳሮት የቢሮ ቃል ሊሆን ይችላል መሰናክል ሆኖበታል። ግብ ጠባቂው ፖላክ ቾል ቡድኑን በተረጋጋ መልኩ እንደ ወጣት ሳይሆን አጠገባሉ ተከላካዮችን በሚገባ እየመራ እያስተዳደረ 34 ደቂቃዎች ተቆጥረዋል። መልአኩ በረዥሙ ሳይሞን ፒተር ብሩክ ብሩክ የመጨረሻ ኳስ የማቅረብ ችግር የለበትም። በታታሪነት ቢታማ እንጂ አዲስ ግደይ አክሮ መምቻ እድል አልሰጡትም። አስቻለው ታመነ በድጋሚ ጥሩ ተከላክሏል። አሁንም ግን መስፍን መስፍን ጋነሽ ኳስ ወደኋላ አስጨናቂ ጸጋዬ አስጨናቂ ግን መስፍን የሱን ኳስ ወስዶታል። መስፍን ዋሼ ግን መጥፎ ቦታ ላይ ተነጥቀዋል፣ መጥፎ ቦታ ላይ ተነጥቀዋል። ጥሩ ሞገደኛ ሩጫ ነበረ። አብዲሳ ጀማል በጨዋታው ላይ ከሙከራ ዝርዝር ማህደር ውስጥ የሚካተት ኳስ ነው፣ ግን ደግሞ አደገኛ አልነበረም። ኢትዮጵያ ንግድ ባንክ ባሳለፈ ንድር ዘመን በመጀመሪያው ዙር በዱራም ያሳልፈው የነበረው በዛብህ ኪቲሳ የሚባል ከኳስ ጋር እጅግ ምቾት ያለውን ተጫዋች አምጥቷል። በእርግጥ ዘንድሮ ከከፍተኛ ሊጉ በርካታ ተጫዋቾች ነው የመጡት። ለምሳሌ በቅዱስ ጊዮርጊስ ቤት እንደ አዲሱ አቱል አይነት ተጫዋች ቀድሞ በእርግጥ ፕሪሚየር ሊጉን ያውቀዋል፣ ግን ደግሞ በንብ ባለፈው ውድድር ዘመን 13 ጎሎችን አስቆጥሮ የመጣ ነው። ጌትነት ተስፋዬ በተመሳሳይ 13 ጎሎችን አስቆጥሮ የመጣ ተጫዋች ነው። ቀጥሎ በሚኖረው ጨዋታ የምናየው ተጫዋች ነው። የከፍተኛ ሊጉ ከፍተኛ አስቆጣሪዎች ሁለቱ ነበሩ። በርግጥ ጌትነት ከወልቂጤ ጋር በፕሪሚየር ሊጉም ይታወቃል፣ ግን በርካታ ተጫዋቾች ከከፍተኛ ሊግ እየመጡ ነው። ባህር ዳር እንደማን ያዟል ብሩክ ሰሙ አይነት ተጫዋቾችን ከቤንች ማጂ ቡና ወስዷል። በተመሳሳይ ነገ ሰባት ተጫዋቾችን በቋሚነት ሲያስጀምር አስተውለን እናውቃለን። በግራ በኩል መሐመድ ኑር ናስር የአንድ ለአንድ ግንኙነቱን ትንሽ አረፈር ይመስላል። በድጋሚ መሐመድ ኦ ኑር ናስር ኢላማውን አልጠበቀም፣ ግን በድሬዳዋ በኩል ቅጥሩ ከተረጉ ሙከራዎች መካከል እንደ አንደኛው መነሳት ይችላል። ሊጉን እየመራው ያለው ኢትዮ ኤሌክትሪክ የአሰልጣኝ ዘሪሁን ሸንገስ ቡድን ሐሰን ሁሴንን ከቤንች ማጂ ቡና ወስዷል። ባሳለፈው ድር ዘመን በክፍሌ ቦልተና ይሁን በመሀመድ ስራ አስደናቂ የነበረ ተጫዋች ነው ሀሰን። እንዲሁ ደግሞ በሱሉልታ ክፍለ ከተማ የነበረው አብድል መጂድ ሁሴን ሌላኛው የከፍተኛ ሊግ ገጸ በረከት ነው። እሱም በኢትዮ ኤሌክትሪክ እየተጫወተ ነው። ብቻ በርካታ ተጫዋቾች አዲስ አበባ ስቴዲዮም ላይ አርባ ምንጭ ከተማ ከአዳማ ከተማ ቢኒያም አይተን በፍጹም ቅጣት ምት አዳማ ከተማን ቀዳሚ አድርጓል። እዚህም በተመሳሳይ አዲስ አበባ ምንድን ምንድነው ያደረገው? በውድድር ዘመኑ እስካሁን ጎል እየፈለገ ነው፣ አላገኘም ጥሩ ኳስ በድጋሚ አብዱል ሰላም መላኩ ተደረበ የቢኒያ ማይተን የፍጹም ቅጣት ምት ጎላ 24ኛው ደቂቃ ላይ አርባ ምንጭ ከተማ በአዳማ ከተማ አንድ ለዜሮ እንዲመራ አድርጎታል። አርባ ምንጭ ከተማ የመጨረሻውን ጨዋታ በኢትዮ ኤሌክትሪክ 3 ለ1 ተሸንፎ ነበር መርቶ ነበር። ከዛ ቀድሞ የመክፈቻ ጨዋታውን ከነጌሌ አርሲ ጋር አንድ ለአንድ መጨረሱ ይታወሳል። ከባህር ዳር ከተማ ጋር በተመሳሳይ ግርማ ዲሳሳይ መጨረሻው ደቂቃ ላይ ባስቆጠረው ኳስ አንድ ላንድ ጨርሶ ነበር። አርባ ምንጭ ታምራት እያሱ አስደናቂ ጎል በነገሌ አርሲ የጨዋታ ላይ በጭንቅላት ማስቆጠሩ ጠሮ ይታወሳል። ከዛ በኋላ ይገዙ ቦጋ ላይ ማስቆጠሮ ነበር። ግን አርባ ምንጭ ዛሬ እየተመራ ነው በአዳማ ከተማ። የአሰልጣኝ ስዩም ቡድን በዋንጫ ዝርዝሩስ ከተገመቱት መካከል ነው። የመሱዴ ማዘንምት በድጋሚ ለግብ ጠባቂው ፖላክቾል ምቾት የፈጠረች ነበረች። ሆላክ በእግሩ ነው በእጁ የሚያስብል ኳስ መሃል ሜዳ ላይ አድርሶ ነበር። ግብ ጠባቂዎች በእርግጥ በዚያ ይታሙም። በአለማችን ላይ የሪኮርዱ ባለቤት ኢራናዊ ግብ ጠባቂ ነው። 68 ሜትሮችን ወርውሯል በእጁ። በጣም አስደናቂ አጋጣሚ ነው። አህመድ ረሺድ እንዴት ያለ በራስ መተማመን፣ እንዴት ያለ ከፍታ። ጥሩ ኳስ በድጋሚ አብዲሳ። አቤል መሐመድ ኑር ናስር የፊት መስመሩን እየተፈራረቁ ለመምራት ጥረት እያደረጉ ነው። አብዲሳ ግን ከሰከንዶች ወይም ከአንድና ከሁለት ደቂቃ በፊት የሳቶ ኳስ በጣም ያስደነግጣል። አንድ የፕሪሚየር ሊግ አጥቂ እንደዚህ አይነት ኳስ እንደው ቢስተው እንኳን በጣም አደገኛ ሙከራ እንዲያደርገው እንጠብቃለን። ያንን ገና ማድረግ አልተቻለውም። አቤል ነጋሽ ጥሩ ኳስ ግን ተበላሽቷል። አዲስ ግዳይ ከፍሬው ፍልሚያውን የሚያሸንፍ አይመስልም። ኳስ ወጥቷል። ፍሬው ትንሽ ሪስክ የወሰደ ይመስል ነበር። ፍሬው ካስቻለው የሙገሳ የእጅ መጨበጥ ወይም የአድናቆት ተችሮታል። አሁኑ እንቅስቃሴው አሰልጣኝ ታገሱ በጨዋታ ዘመኑ የተከላካይ አማካይ ሆነው አሳልፈዋል። ስለዚህ ለተከላካይ አማካያቸው የተለየ ቦታ ቢሰጡ አይደንቅም። አቡበከር ሻሚል እርሳቸው ቢጠየቁበትን እንደ እርሶ እያበረከተ ነው ወይ ቢባሉ ምናልባት ጥሩ ጥያቄ ሊሆን ይችላል። የዚህ ቡድን የተከላካይ አማካይ አቡበከር ሻሚል ነው። ሁለት መቶ ስምንት የጨዋታ ደቂቃ አግኝቷል። ከዛሬ ጨዋታ በፊት ሶስቱም ጨዋታ ላይ በቋሚነት ተሰልፎ የተጫወተው ተጫዋች ነው። አቡበከር ሻሚል ኮልፌ አካባቢ ተወልዶ ያደገ ተጫዋች ነው። አርባ ምንጭ ከተማ ካሁኑ የነገሌ አርሲ ሀቢብ ጋር ጥሩ ጥምረት ነበራቸው። ሀቢብ ለሚያስቆጥራቸው ኳሶች የአቡበከር ሻሚል ተሻጋሪ ኳሶች ጥሩ ነበሩ። በአዳማ ከተማ ከራሱ ከአሰልጣኝ ሰልጣኝ ይታገሱ ጋር አብሮ ሰርቷል። አሁን ዳግም በድሬ ተገናኝ ተዋል አቡበከር ሻሚል አዲስ ግዳይ፣ አሁንም ወደ ኋላ መጥቶ ከመስሉ መሀመድ ጋር ተፋልሟል። ታምራት ተስፋዬ፣ ታምራት የባከነ ኳስ አስቻለው ታመነ። አርባ ደቂቃ ጎል የለም። በቅርብ ደቂቃዎች ግን ድሬዳዋ ከተማ የተሻለው ቡድን ነው። የኢትዮጵያ ንግድ ባንክ እየሄደበት ያለው መንገድ ያስፈራል። ያሬድ ብሩክ ኮኮቦላ አስቆጣሪዎችን ይመራል። ጌታነ ከበደ በረከት ግዛው። በረከት ግዛው ደግሞ የሚደንቀው በፋሲል ከተማ 10 ነጥብ የማግኘት ሂደት ውስጥ ዋነኛው ተጫዋች ነው። 8 ቁጥር ለብሶ አማካይ ክፍሉን ይመረዋል። 3 ጎል ያስቆጠረው ከአማካይ ክፍል እየተነሳ ነው። አራተኛ ጎል የማስቆጠር እድል ነበረው በምድረገነት ሽረ ጨዋታ ላይ እዛ ጨዋታ ላይ በቃል ኪዳን ብቸኛ ጎል ፋሲል ከተማ 1 ለ0 አሸንፏል። በውድድር ዘመኑ ምድረገነት ሽረ የመጀመሪያ ጎል ሲቆጠርበት ነው። ጥሩ አንድ ሁለት በድጋሚ አሁንም ግን ፖላክ ቾልን ማሸነፍ አልተቻለም። ፋሲል ከነማ ባሰልጣኝ ዮሐንስ ሳህሌ እየተመራ ግሬ ጥሩ የውድድር ዘመን እያሳለፈ ነው። አንድ ጨዋታ ብቻ ነው አቻ የጨረሰው። አምስተኛ ሳምንት ላይ መቻል ከፋሲል እጅግ ተጠባቂው ጨዋታ ነው። ኢትዮ ኤሌክትሪክ እና ፋሲል ናቸው 10 10 ነጥብ የሰበሰቡት። ሲዳማ ቡና እና ሐዋሳ በዘጠኝ ዘጠኝ ይከተላሉ። መላኩ ኤልያስ በረዥሙ ጥሩ ቦታ ላይ ተስፋዬ ታምራትን አግኝቶታል። ተስፋዬ ታምራት በኢትዮጵያ መድን በባህር ዳር የመሀል ተከላካይ ነበር። በጊዜ ሂደት የመስመር ተከላካይ የሆነ ተጫዋች ነው። ተሻጋሪ ኳሱ ግን ደካማ ነበረ። በቀላሉ አብዱል ሰላም ዮሱፍ እንዲከላከለው እድል ሰጥቷል። ተስፋዬ ታምራት በመድንና በባህር ዳር በነበረው አበርክቶ የመሀል ተጫዋች ነበር፣ የመሀል ተከላካይ ሆኖ አገልግሎ ያውቃል። አሁን ሙሉ ለሙሉ የመስመር ተከላካይ ነው። ባለፉት አመታት በኢትዮጵያ ንግድ ባንክ እያገለገለ ያለ ተጫዋች ነው። አርባ ሁለቱ ደቂቃዎች ግን ለእይታ ማራኪ ነበር ወይ እንጃ። ሲቢ የኢትዮጵያ ፕሪሚየር ሊግ 2018 የውድድር ዘመን አራተኛ ሳምንት ሀዋሳ ላይ ካሉ አስር ቡድኖች አራተኛ ጨዋታ፣ የመጨረሻው ጨዋታ ወልዋሏ አዲግራት ዩኒቨርሲቲን ከውድድር ዘመኑ አደገኛ ቡድን መቻል ጋር ያገናኛል። መቻል ከመቀለ 70 እንደርታ ጋ ነጥብ ከተጋራበት ውጪ ሁለቱን አሸንፎ ነው ወደዚህ ጨዋታ የሚመጣው። ስለዚህ በአስር ነጥብ ሌላኛው ቡድን መሆን ይችላል እንደ ኢትዮ ኤሌክትሪክ እና እንደ ፋሲል ከነማ ሁሉ። አሰልጣኝ ሙልጌታ ምህረት በአዋሳ ከተማ ባሳለፈው ውድድር ዘመን የመጨረሻው ሳምንታት ላይ አስደናቂ አስተነዛዘር ሰንዝሮ ለመቻል ስራ ታጭቷል። በኋላ ላይ በሰፊውን እንመጣበታለን። እንዳለ ዮሐንስ ተረጋግቶ ብሩክን አግኝቶታል። 41 ቁጥር መለያ ብሩክ ብዙ አምላክ መለያ ነው፣ ይሄ ነው ብሩክ ብዙ አምላክ ማለት ከተከላካይ ጀርባ የሚጣሉ ሰንጣቂ ኳሶች የእርሱ ኳስ ናቸው። ሳይሞን ፒተር የመጀመሪያውን ጎል አስቆጠረው እንደ ቅድሙ ምህረት አልነበረውም። የብሩክ ብፁዓ አምላክ ሰንጣቂ ኳስ ሁሌም አስደናቂ ነው፣ ሁሌም ገራሚ ነው። የተከላካዮቹን የበዛ የበዛ ሃይላይን ከግብ ጠባቂ የራቀ ኳስ በሚገባ ተረድቶ ብሩክ ብፁዓ አምላክ ሳይሞን ፒተር አገኘው። ሳይሞን ፒተር በውድድር ዘመኑ አንድ ቢጫ ካርድ አንድ ጎል ነበረው ሁለተኛ ጎሉን ማስቆጠር ችሏል። ወደ ካሜራ ምስል ተጉዞ እንደ ካሜራ ማን ፎቶውን ተነስቷል። አስደናቂ ሰንጣቂ ኳስ፣ አስደናቂ አጨራረስ፣ የተገኘበት ቦታ ይደንቅ ነበር። ቦታ እያያዙ አስደናቂ ነው። ግብ ጠባቂው ፍሬው ጌት አሁንን ሸውዶ አታሎ፣ በአራድኛ ቋንቋ ሽጦ ጭምር ነው ኳሱን ያስቆጠረው። ካጠፈው በኋላ ሌላ ነገር ማድረግ አልፈለግም። ቀጥታን ያስቆጠረው አዲስ አበባ ላይ ነገሌ አርሲ ከቅዱስ ጊዮርጊስ ሲጫወቱ አቤል ያለው ከዳዊት መለሰ በስተት የተመለሰውን ኳስ በዚህ ተመሳሳይ መልኩ ነበረ አጥፎ ያስቆጠረው። የአቤል ያለው ግን ሁለት ጊዜ ማጠፍ እድል ነበረው። ሳይሞን ፒተር አስደናቂ ጎል አስቆጥራል። በጨዋታው ጨዋታውም አንድ ለዜሮ እንዲሆኑ ምክንያት ሆኗል። ቅድም የሳተው ኳስ በሚገባ አክሷል። በጣም አስደናቂ ጎል ነው ያስቆጠረው። አስደናቂ ጎል ነው ያስቆጠረው። ፍሬው ምንም እድል አልነበረውም። ጥፋት ከሰራ ቀይ ካርድ ነው። ያንን ማድረግ አልነበረበትም። የደረሰበትም አይመስለኝም። ጨዋታው 0-0 ሊጠናቀቅ ውስን ሰከንዶች ሲቀሩ ወይም ደግሞ ዋና ዳኛው ከሚጨምሩት ጭማሪ ደቂቃ ውጪ 45ቱ ሊጠናቀቅ ሊጠናቀቅ ሲል ነው የጎል የመጣው። አራተኛው ዳኛ የሚያሳዩን ደቂቃ እስኪመጣ ድረስ በመጨረሻዎቹ 25 ሰከንዶች ላይ ተገኝተናል። የኢትዮጵያ ንግድ ባንክ የማረፊያውን ጊዜ ያሳመረ ጎል ነው። ላይ በሰፊው እንመጣበታለን። እንዳለ ዮሐንስ ተረጋግቶ ብሩክን አግኝቶታል። አርባ አንድ ቁጥር መለያ ብሩክ ብዙ አምላክ መለያ ነው ይሄ ነው። ብሩክ ብዙ አምላክ ማለት ከተከላካይ ጀርባ የሚጣሉ ሰንጣቂ ኳሶች የእርሱ ኳስ ናቸው። ሳይሙ ያስቆጠረ በጣም ድንቅ ኳስ ነው። ሶስት ጭማሪ ደቂቃዎች የመጀመሪያው አጋማሽ ይወስናሉ። ሳይሞን ፒተር የማዘን ምት በኢትዮጵያ ንግድ ባንክ በኩል ሁለተኛ የማዘን ምት በጨዋታው ደግሞ ሰባተኛ የማዘን ምት ሆኗል የብሩክ ብፁዕ አምላክ ሰንጣቂ ኳስ ቀድመን እያነሳ ነው ነበር በፍጹም ብሩክ ማይታማው በመሰንጠቅ ነው በብዙ ይሰነጥቃል በብዙ ይቀዳል በብዙ የሚያፈስ ተከላካይ ካገኘ እንዳሁኑ እንዲሸረሸር ያደርገዋል ጎርፎ ሆኖ የሚበላ ኳስ ነው የብሩክ ኳስ ያኔ የተፈጠረው። በድጋሜ ማዘን ምቱን ዘላለም ኦ ፍሬው ጋር ደርሷል። ብሩክ በከፍተኛ ሊጉ ላይ የመባከን አይነት ስሜት ነበርን ያስተዋልኩበት ምክንያቱም እነዚህን ሰንጣቂ ኳሶች ምናልባት ዳዊት በነገሌ ቀድሞ አርሲ በኩል ቀድሞ በነ ቅድስት ጊዮርጊስና ሲዳማ አሳልፈው የሚያውቀው ተጫዋች በኢትዮጵያ መድን ጭምር አዲስ ግደይ አዲስ ግደይ ድሬዳዋ ከተማ ጸፈው እንዲመልስ ስንጠብቅ፣ በተቃራኒው ግን በብዙ እየሰነዘረ ያለው በድጋሚ ንግድ ባንክ ነው ዘላለም የባክነ ጭማሪ ሶስት ደቂቃውን እዚሁ ብዙ ደቂቃ እየወሰዱት ነው። የኢትዮጵያ ንግድ ባንክ ተጫዋቾች ምናልባት በውድድር ዘመኑ የመጀመሪያ ድሉን ለማግኘት ይፋለማል። ይሄ ቡድን የመልሱ ወራው ለንግድ ባንክ ሆኗል። ሳይሞን ፒተር መስመር መስመር እየተሽከረከረና እየሮጠ ነው እያጠቃ ያለው አስደናቂ ኳስ በድጋሚ ሳይሞን ፒተር በዚህኛው አጋጣሚ ኢላማውን አላገኘም። የተቆጠረበት የሚመስለው ግን በእርግጥ የኢትዮጵያ ንግድ ባንክ ነው። የጨዋታው ሚዛን ለድሬዳዋ ከተማ ያደላ ይመስል ነበር። በመጀመሪያው ደቂቃ ራሱ ብሩክ ብጹ አምላክ ቋሚው ከገጨበት በኋላ ብዙ ድግምግሞች ሙከራ የነበረው በድሬዳዋ ከተማ በኩል ነበር። በተለይ አብዲሳ ጀማል የመከነው ኳስ በጣም ያሳዝናል። በመጨረሻው 60 ሰከንድ ላይ ድሬዳዋ ከተሞች በራሳቸው ሜዳ ኳስ በማንሸራሸር ማሐመር ኑር ናስር በተቃራኒ ኮሪደር ተገኝቷል። ከአቤል ነጋሽ ጋር ቦታ ተቀያየረው። ቡድኖች የፊት መስመር ተጫዋቾቻቸው እንዲ ሲፈራረቁ ለተቃራኒ ቡድን ተከላካዮች ምቾት አይሰጥም። ጥሩ ሞቢሊቲ ነው፣ ጥሩ ላለመገመት ያግዛል። ግን ደግሞ ቦታ መቀያየር ብቻ ሳይሆን ቦታ መቀያየራቸው ምክንያት ሊታጀብበት ይገባል። አሁንም ብሩክ ሌላ አስደናቂ ኳስ። አዲስ ግዴ የሚደርስበት አይመስልም። በትክክልም አልደረሰም። አዲስ ግዳይ አምበለነት ጨርቆ ከእጁ አምልጧል። አስቻለው በራሱ የሜዳ ክልል ወይም ቀጠና ላይ ጥሩ ኳስ። ያሬድ ታደሰ በጥሩ አንድ ሁለት ማመር ኑር ናስረ እንዴት ያለ ድፍረት ነው! የመጀመሪያው 45 ደቂቃ መጠናቀቁን ዋናው ዳኛ በፊሽካው አሰምተዋል። ድሬዳዋ ከተማ በብዙ ነገሮች የተሻለ በመሰለው ጨዋታ የኢትዮጵያ ንግድ ባንክ ግን ጎላ አስቆጥሯል። ጨዋታው ላይ በመጨረሻ ደቂቃ ጉዳት ያለ ይመስላል። አንድ ተጫዋች ተጎድቶ ወድቋል። ምናልባት በሁለተኛው አጋማሽ ድሬዳዋ ከተማ በምን በምን ነገሮች ላይ ታድሶ ይመጣል? ኢትዮጵያ ንግድ ባንክስ እንዴት ይሄን ውጤት አስጠብቆ ይቀጥላል? በጨዋታው ከሚጠበቁ ጉዳዮች መካከል ነው። የመጀመሪያ አጋማሽ ውጤት የኢትዮጵያ ንግድ ባንክ አንድ ድሬዳዋ ከተማ ዜሮ